ቤተሰብ፣ የዛሬ ቪዲዮ እንዴት አያችሁ? ሁላችሁም በጣም ፈታዘና እንዳላችሁበት ተስፋ አደርጋለን። የሩታና የሮች ጭቅጭቅ በጣም ገርሞኛል ቤተሰብ። ሁለተኛ ነገር የያሮች መናደዱ ለካ ለምን ሩታ ከሌላ ወንድ ጋር ተገኘችው? ለምን እሷን እያቀፋታል? ለምን እሷን ይስማታል? የትላንትና ሳይበቃ ጭራሽ እያቅፍሽ ይመጣ፣ አንቺ እኮ ሚስቴ ነሽ ምናምን እያለ ነበር ከዚህ በፊት እያላለ፣ ሰውዬ ዛሬ ሚስቴ ናት አላለ ወይ? ወይ ወይ ወይ ጉድ ነው እናንተ፣ ጉድ ነው የሩታና የሩሽ ነገር አንዳንዴ ያስቆኛል እንደሆነ አላቅም ቤተሰብ ግን ጥሩ አልሰራችሁም። ሩታ እንኳን ወንድ ልጅ ቢያደርግ ችግር የለውም ግን እንደ ወንድ ልጅ ባትሆኝ ሩታዬ ጥሩ ነው። ለምን አንቺ እዚጋ ነብሰ ጡር ነሽ፣ ብዙ ነገር አለሽ፣ ሕመሙን በውስጥሽ ይዘሽ ነገሮቹን ብታልፊ ጥሩ ነበር። ግን አንቺ ግን ሌላ ወንድ ይዘሽ ማመጣት ነው። አሁን ሁሉ ስድብ ነው፣ የስድብ ናዳ ሩታ ላይ ነው። አሁን ቤተሰብ ቲክቶክ ላይ ገብታችሁ ብትዩ በጣም ብዙ ነገር እየተባላት ነው ብዙ ነገር እያሏት ነው ለሩታ ማለት ነው። እና ይህ ሁሉ ራሳችሁን አሳልፋችሁ ባሰጡ ጥሩ ነው ብዬ አስባለሁ። አብርሽና ሩታ ምን የመሰለ ኦደንሶችን እያጣችሁ ነው አሁን ላይ ማለት ነው። ብዙ ሰው በፊት በእናንተ ነበር የሚሰራው፣ አሁን እናንተ የምትሰሩ ድርጊት ነው ሰውን በቃ ሰው ሁሉ በእናንተ ቪዲዮ መስራት አቁም። አሁን ለመናገር ለምን የምትሰሩ ስራ ስለሚደብር ማለት ነው። እና ድሮ ሰው ሁሉ በጉጉት ዘው ብሎ ይጠብቃቸዋል። አሁን ላይ ግን የለም። ባብርሽ እና በሩታ መስራት ለምን የሚሰሩ ስራ ስለሚደብር ማለት ነው። ሁለን ለመናገር ባለትዳሮች ከእናንተ ምንድነው የሚማረው? ሁለተኛ ነገር፣ ልጆች ህጻን ህጻን ልጆች የእናንተ ቪዲዮ ቢያዩ ምንድነው፣ ነገም ህጻኖች እንደዚህ ያደርጋሉ። እመት በጣም የሚደብር። መቼ ነው የምትታረቁ? አይበቃቸውም? አይበቃችሁ? ይሄ ነው አንደኛ ነገር ማለት ነው ቤተሰብ። ሁለተኛ ነገር አርብሽ ያስቆኛል። በቃ የፎክክር ቤት ቤት እኮ አይዘጋም ማለት ነው ማለት ነውና፣ የፎክክር ቤት ሆኗል የአርብሽ እና የሩታ ትዳር ማለት ነው እና ምን አለ አርብሽ በቃ ወደ ቤትሽ ነይ፣ እጇን የጎተታት እንዴ ሩታ ይቃናት እንዴ ይቃናት እንዴ! ጎትታ ወደ ቤት የምታስገባው ነይ፣ እጂ እሺ፣ እጅን ውሰዳ ግማሹን እጅን ውሰዳ እና ሂዳው እኔ አልመጣም አልሄድም ውጣልኝ፣ ከየት እያለች ነበረች ብታይ ማለት ነው። እና ብቻ ይከብዳል። ቤተሰብ በዚህ ልክ ራሳቸውን ዝቅ ባታደርጉ ትዳራቸውን ብታስከብሩ እንደኔ ጥሩ ነው እያስባለሁ ምክንያቱ እዚህ ጋ ሁለታችን ተናንቃችኋል። ሮታም ሮታም ንቃለች፣ እሱም ሮታ ንቀዋል ማለት ነው። እና ሁለቱም እንጃ ያላቅም እናንተ ነገር ማለት ነው። እና መጨረሻችሁን ፈጣሪ ያሳምርላችሁ መልካም ምኞቴ ነው። ቤተሰብ በጣም ይደብራል። ብቻ ኔ ያላቅም እና ለመናገር መቼ ሰላም ሆናችሁ አንድ ላይ እንደምትመጡ አላቅም። እንግዲህ ሩታም ለዛ ነው እሱን ለመናደድ ነው ይሄ ልጅ ይዛ መጣችና፣ ለመናገር አገባለው ፍቅረኛ ነው አላልችም እኮ ለአሁኑ። አብርሽ ለምን እንደተናደደ አላውቅም። ለምን ከዚህ ልጅ ጋር ተገኘች? ለምን ይሄ ልጅ ያቅፋታል? እኔ ባሉ ያለ እያለ ነበር ና። ብቻ አንዳንዴ በጣም ነው ታስቁኝ። እና ይበቃቸው፣ እውነት ለተመልካች ክብር ይኑራቸው። የምር ይበቃቸዋል። እስከዚህ ድረስ ከሰራቸው በቂ ነው። በቃ እንዴ አንድ ወር ሞላችሁ እኮ ገና እንደዚህ የሆናችሁ ጭራሽ ሩታ ከሌላ ወንድ ጋር ማመጣቷ ብዙ ሰው በጣም ተናደው ለመናገር ማለት ነው እና እና ሂጂበት፣ ሂጂበት ጀግና አትበሉ ነው የምላችሁ። ለምን ብዙ ነገር እየተባለችው ነው ያለችው ማለት ነው፣ ሂጂበት አትበሉ ማለት ነው። ስለዚህ ይበቃታል እስከዚህ ድረስ ባትሄዳ ኔ ደስ ለኛ ሩታዬ ማለት ነው እና ትዳራችሁን ቤት መሮ ጥሩን እውነት እንደዚህ የሆናችሁ ምትመጡ ከሆነ ኧረ ትዳር ቅር ብሎ ለምን ቢቀረዎች ያለት በእውነት ክብራችሁ ምኑን ምኑን ዝቅ ያደረጋችሁ እንደዚህ ስራ የምትሰሩ ርጉዝ በትን ትስራው ችግር የለም። ስራ ነው ትስራው፣ ሁሉም አይደለም ገንዘብ አይደለም የፈልጎ ሰርታ ትለወጥ፣ ግን እንደዚህ ሆና ባትመጣ እኛ ደስ ለናሩታዩ ማለት ነው እና ከዚህ አይነት ውጭልን ልን ነው የምንልሽ ማለት ነው። እኔ ቆንጆ ስለዚህ ቤተሰብ አላቅም። ብቻ ይሮጥና የርሽ ነገር ማለት ነው እና እቃ ጨዋታ ሆኗል። በቃ በእነሱ ቦታ ትዳር ማለት ነው እና ብቻ አላቅም። እውነት ግራ ተጋብተናል። የሚያሙ ራሱ ማለት ነው እና ለማንኛውም፣ ቪዲዮ ከተመቻችን ላይክ አድርጉ። ቤተሰብ ግን አብርሽ ምንም ነገር እንዳልተፈጠረ ሆነ ና ግባ አይባልም ለሰው ልጅ ማለት ነው። እንዲ ሩታ ይቃ አደለችም ለሩታ ክብር ኖሮ በስነ ስርዓት ይቅርታ ጠይቃ ኖቺ ልጅ ወደ ቤት የምትመለሰለ ማለት ነው። እንደዚህ ሆነ ይቃ አደለችው ነ ግቢ አይባልም። አንተም እኮ ብዙ ነገር አድርግሃል በጊዜ ማለት ነው። ሩታ ከሌላ ወንድ ጋር ስለመጣ እንደዚህ መሆን የለበት። አባደላቸዋለሁ ቤተሰብ የዛሬ ጉድ ነው። ስለዚህ ቪዲዮ ከተመቻችሁ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ይወዳችኋለሁ እንዴ?